ሰላም ሰላም! ውድ ቤተሰቦች እንግዲህ ከደቂቃዎች በፊት አዲሱ የደሞዝ ጭማሪ እንግዲህ እርከኑ ይፋ መሆኑን ነግሬያችሁ ነበር። አሁን ደግሞ ግብርና ጡረታ ከተቆረጠ በኋላ በእጃችን የሚደርሰው እንግዲህ አዲሱ ደሞዝ ስንት ነው የሚለው ነገር አብረን እንሰራለን ማለት ነው። ስለዚህ አብራችሁኝ ቆዩ። እንግዲህ አዲሱ የመንግስት ሰራተኛ ደሞዝ ሲቪል ሰርቪስ እንግዲህ ይፋ አድርጓል። እንግዲህ ሲቪል ሰርቪስ በኦፊሻል የፌስቡክ ገጹ ለቆታል። እንዲሁም ደግሞ ትልቅ ሚኒስትር ሚዲያዎች ፋን አይነትም እንግዲህ ይህን አጋርቷል ማለት ነው። ስለዚህ የመንግስት ሰራተኞች የደሞዝ ስኬል ወጥቷል ማለት ነው። ነገር ግን የተጣራ እጃችን ላይ ደግሞ ስንት ይገባል የሚለውን እሱን የጡረታና ግብር የኢንከም ታክስ ቆርጠን ስንት ይመጣል የሚለውን ነገር ማየት እንችላለን። ኦፍኮርስ በቀላሉ በአፕሊኬሽን መስራት ይቻሉ፣ ሁላችሁም በቀላሉ መስራት ይቻላችሁ። ምናልባት ግን ላልተመቻችሁ ሰዎች እያንዳንዱ ዝርዝርና ያለን ማለት ነው። እንግዲህ የመጀመሪያው አራት ሺ ሰባት መቶ ስልሳ የነበረው ደሞዝ ወደ ስድስት ሺ አድርጓል። ስለዚህ አሁን ወደ ስድስት ሺህ ሲያደግ የሙሉ ደመወዙ ስድስት ሺህ ነው። ስለዚህ ከዚህ ላይ የኢንከም ታክስ የሚቆረጠው ወይ ደግሞ የገቢ ግብር የሚቆረጠው ሰባት መቶ ነው። ጡረታ ደግሞ አራት መቶ ሀያ ብር አካባቢ ነው ሰባት ፐርሰንት ስለሆነ የሚቆረጠው። ስለዚህ አጠቃላይ ስድስት ሺህ ብር ደመወዝተኛ እጁ ላይ የሚያገኘው አራት ሺህ ስምንት መቶ ሰማንያ ብር ነው ማለት ስለዚህ መነሻው የመንግስት ሰራተኛ ደመወዝ አሁን አራት ሺህ ስምንት መቶ ሰማንያ ነው የተጣራው ማለት ነው። ከታክስ በኋላ ያለው ማለት ነው። ሁለተኛ ላይ የምናገኘው እንግዲህ ከዚህ በፊት አራት ሺህ ዘጠኝ መቶ ሀያ ዘጠኝ የነበረው አሁን ወደ ስድስት ሺህ ሶስት መቶ 65 ያደገው ነው። የእነዚህ ደግሞ እንግዲህ ገቢ ግብርና ጡረታ ተቆርጦ እጃቸው ላይ የሚገባው 5146 ብር ከ45 ሳንቲም ነው ማለት ነው። በሶስተኝነት የምናገኘው ከዚህ በፊት 5104 የነበረው አሁን ወደ 6750 ያደገው ነው። እነዚህም እንግዲህ ገቢ ግብርና ጡረታ ከተቆረጠ በኋላ እጃቸው ላይ የሚደርሳቸው ደሞዝ 5427 ብር ከ50 ሳንቲም ነው የሚሆነው ማለት ነው። በአራተኝነት የምናገኘው እንግዲህ ከዚህ በፊት 5283 ብር ይከፈላቸው የነበሩ አሁን ደግሞ ወደ 7159 ብር ያደጉት ማለት ነው። እነዚህ ደግሞ እጃቸውን የሚገባው 5718 ብር ከ12 ሳንቲም ነው ማለት ነው። ከቁረታና ከገቢ ግብር በኋላ ማለት ነው። እንግዲህ በቀጣይ የምናገኘው ደረጃ ደረጃ እንግዲህ ቀጣይ የምናገኘው ደረጃ አምስት ነው። ከዚህ በፊት 5659 ብር ይከፈላቸው የነበሩ አሁን ደግሞ 7589 ብር የሚከፈላቸው እነዚህ ደግሞ ከገቢ ግብርና ከጡረታ በኋላ 6010 ብር ከ52 ሳንቲም የሚደርሳቸው ይሆናል ማለት ነው። በቀጣይ የምናገኘው እንግዲህ ደረጃ ስድስት ነው። ከዚህ በፊት 6658 ብር ይከፈላቸው የነበሩ አሁን ደግሞ በአዲሱ ወደ 8029 ብር ያደጉት ማለት ነው። እነዚህ ደግሞ እጃቸው ላይ የሚገባው 6309 ብር ከ72 ሳንቲም ይሆናል ማለት ነው። በቀጣይ የምናገኘው ደረጃ 7 ነው እንግዲህ ደረጃ 7 ላይ ከዚህ በፊት 6485 ይከፈላቸው የነበሩ አሁን ደግሞ 8478 ብር የሆነላቸው ማለት ነው። እንግዲህ እነዚህ ደግሞ እጃቸው ላይ የሚገባው ብር የሚሆነው 6615 ብር ከ4 ሳንቲም ነው ማለት ነው። በቀጣይ የምናገኘው ደረጃ ስምንት ነው። ደረጃ ስምንት ላይ ከዚህ በፊት 6940 ይከፈላቸው የነበሩ አሁን ደግሞ ወደ 11500 ያደገላቸው እነዚህ ደግሞ እጃቸውን የሚገባው 8595 ብር ይሆናል ማለት ነው። ደረጃ ዘጠኝ ላይ የነበሩ ከዚህ በፊት 7424 ብር ይከፈላቸው የነበሩ አሁን ደግሞ ወደ 12566 ብር ያደገላቸው እነዚህ ደግሞ እጃቸው ለሚገባው ብር እንግዲህ 9266 ብር ከ58 ሳንቲም ነው የሚሆነው ከጡረታና ከገቢ ግብር በኋላ ማለት ነው። አስረኛ ደረጃ ላይ የነበሩ ከዚህ በፊት 7938 ብር ይከፈላቸው የነበሩ አሁን ወደ 13732 ብር ያደገላቸው ደግሞ እጃቸው ላይ የሚገባው እንግዲህ 10001 ብር ከ16 ሳንቲም ይሆናል ማለት ነው። ደረጃ 11 የነበሩ ከዚህ በፊት 8474 ብር ይከፈላቸው የነበር አሁን ደግሞ ወደ 14983 ብር ያደገላቸው ደግሞ እጃቸው ላይ የሚገባው 10740 ብር ከ14 ሳንቲም ይሆናል ማለት ነው። ከዚህ በፊት ደረጃ 12 የነበሩ እንዲሁም ደሞዛቸው 9947 ብር የነበረ አሁን ደግሞ በተሻሻለው ወደ 16348 ያደገላቸው ደግሞ ኔት እጃቸው ላይ የሚገባው 11531 ብር ከ84 ሳንቲም ይሆናል ማለት ነው። ከዚህ በፊት ደረጃ 13 ላይ የነበሩ ይከፈላቸው የነበረ ግሮዝ ደሞዝ 9600 አርባ አምስት የነበረው አሁን ወደ 17838 ያደገላቸው ደግሞ ከገቢ ግብር በኋላ እንግዲህ የሚከፈላቸው 12396 ብር ከ4 ሳንቲም ይሆናል ማለት ነው። ከዚህ በፊት ደረጃ 14 ላይ የነበሩ ቀድሞ የከፈላቸው የነበረው ግሮዝ ከግብር በፊት እንግዲህ ከፈላቸው የነበረው 10600 የነበሩ ደግሞ አሁን ደሞዛቸው ተሻሽሎ ወደ 19464 ያደገላቸው እንግዲህ ከገቢ ግብርና ከጡረታ በኋላ 13339 ብር ከ12 ሳንቲም ይከፈላቸዋል ማለት ነው። ቀድሞ ደረጃ 15 የነበሩ ከዚህ በፊት ይከፈላቸው የነበረ ደሞዝ 11634 የነበሩ ደግሞ አሁን ወደ 21238 ብር አድርጎላቸዋል። ስለዚህ ገቢ ግብርና ጡረታ ተቆርጦ እጃቸው ላይ 11368 ብር ከ4 ሳንቲም ይደርሳቸዋል ማለት ነው። ቀድሞ እንግዲህ ደረጃ 16 ላይ የነበሩ ይከፈላቸው የነበረው 1275 ብር የነበረው አሁን በተሻሻለው ወደ 23 173 ብር ያደገላቸው ማለት ነው። እነዚህ ደግሞ እጃቸውን የሚገባው 15490 ብር ከ34 ሳንቲም ይሆናል ማለት ነው። ቀድሞ ደረጃ 17 የነበሩ የከፈላቸው የነበረ ደሞዝ ግሮዝ ማለት ነው 13998 ብር የነበሩ አሁን የተሻ ወደ 25238 ብር የተሻሻላቸው እነዚህ ደግሞ እጃቸውን የሚገባው የሚሆነው 16714 ብር ነው ማለት ነው። ወደ ደረጃ 18 ስንሄድ ቀድሞ 15340 ይከፈላቸው የነበሩ አሁን ደግሞ ወደ 27589 ብር ያደገላቸው እጃቸው ላይ የሚገባው የሚሆነው 18051 ብር ከ62 ሳንቲም ይሆናል ማለት ነው። ወደ 19 ስንሄድ ቀድሞ 16730 ብር ይከፈላቸው የነበረ አሁን ወደ 30086 ብር ያደገላቸው እንግዲህ ከጡረታና ከገቢ ግብር በኋላ 19499 ብር ይከፈላቸዋል ማለት ነው። ቀድሞ ደረጃ ሀያ ላይ የነበሩ ደሞዛቸውም 18222 ብር የነበረ ግሮዝ ማለት ነው አሁን ወደ 32809 ያደገላቸው እንግዲህ ከገቢ ግብርና ከጡረታ በኋላ ደሞዛቸው 21079 ብር ከ22 ሳንቲም ይሆናል ማለት ነው። ቀድሞ ቀድሞ 21 ላይ የነበሩ ደሞዛቸውም 19820 የነበረ አሁን ደግሞ ወደ 35778 ያደገላቸው እነዚህ ደግሞ ከገቢ ግብር በኋላና ከቁረታ በኋላ እጃቸው ላይ የሚገባው 22801 ብር ከ24 ሳንቲም ይሆናል ማለት ነው። እንግዲህ የመጨረሻው ደረጃ 22 ላይ ነበሩ ቀድሞ እንግዲህ 21491 ግሮስ ሳለሪ ይከፈላቸው የነበሩ የመንግስት ሰራተኞች አሁን እንግዲህ ወደ 39 ሺ ብር አድርጎላቸዋል። ስለዚህ እነዚህ ደግሞ እጃቸውን የሚገባው ኔት ማለት ነው 24670 ብር ይሆናል ማለት ነው። ስለዚህ በዚህ መሰረት ሁላችሁም ምናልባት ወደኋላ ተመለሳችሁ ማየት ትችላላችሁ። አለበለዛ በስልካችሁ በማንኛውም ኢንከም ታክስ ያው ጎግል ብታደርጉ በኢትዮጵያ ኢንከም ታክስ በአዲስ ፕሮክላሜሽን በ1395 ላይ በጸደቀው ማለት ነው በሱ ካልኩሌት ማድረግ ትችላላችሁ። ይህን ታገኛላችሁ ማለት ነው። ይሄ ግን ምን አያካትትም እንግዲህ አለዋንሶች፣ የትራንስፖርት፣ የነዳጅ ለቤት የምናምን አያካትትም። እዚህ ጋ የሰራሁላችሁ ወይ ደግሞ አፕሊኬሽኑ ተጠቅመ የሰራሁት የምንድነው ማለት ነው ጡረታ እና የገቢ ግብር ብቻ ነው ማለት ነው። በዚህ መንገድ ካልኩሌት ማድረግ ይቻላል። ቻናሉ ኢኮኖሚክስን ማቴማቲክስ ባይሀብታሙ ነው። ፈጣን ፈጣን የሆኑ የኢኮኖሚ መረጃዎችን እንዲሁም ደግሞ ከዘጠነኛ ክፍል እስከ አስራሁት ክፍል የምታውቋቸው ተማሪዎች ወይ እናንተ ልጆች ወይ ጓደኞች ካሉ ይህንን ቻናል ሊንኩ ላኩላቸው። ምክንያቱም እዚህ ቻናል ያለ ፕሌሊስቱ ላይ ከዘጠኝ እስከ አስራሁት ክፍል ያሉት የኢኮኖሚክስ ኮርሶችንም አፕሎድ ማድረግ ጀምር ያለው። ከዛ ውጭ ዩኒቨርሲቲ ላይ ያላችሁ ተማሪዎች ፍሬሽማን፣ አሁን በዚህ ዓመት ለምትገቡ ኢንትሮዳክሽን ቱ ኢኮኖሚክስ አለ። ስለዚህ ለልጆቻችሁ መላክ ትችላላችሁ፣ ለምታውቋቸው ሰዎች አጋሩ። ከዛ ውጭ አሁን ዩኒቨርሲቲ ላይ ላላችሁ አካውንቲንግ፣ ኢኮኖሚክስ፣ ማኔጅመንት ለምትማሩ ሁለተኛ ዓመት፣ ሶስተኛ ዓመት ላይ ላላችሁ ኢኮኖሜቲክስ ሌክቸር ቪዲዮ አለ እዚሁ ቻናል ላይ። ሌሎችንም ቪዲዮዎች መለቀላችሁ ነው የሚሆነው። ቻናል ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። ቲንኪው